ነገር እስከ ፋሲካ 2017 ኤክስፖ ላስጎበኛችሁ ኤግዚቢሽን ማዕከል ተገኝቻለሁ። እስካሁን ካየናቸው ኤክስፖዎች ምን የተለየ ነገር ይዘው መጥቷል የሚለውን በዚህ ቪዲዮ እንመለከታለን። ትኬታችሁን ዛሬ እኔ በገባሁበት ሰዓት ሁለት መቶ ብር በቴሌ ብር ነው የቆረጥኩት። እናንተም እየቆረጣችሁ እንድትጎበኙ እጋብዛለሁ። እንይስ ኢንቨስትመንት ግሩፕ ውስጥ ከሚገኙ እህት ኩባንያ ኢትዮ አግሪሴፍ ይባላል ድርጅታችን። ከዛ ውስጥ የተለያዩ ምርቶችን ያመርታል። አግሪካልቸሮችን ሻይ አለ ያለ ቡና አለ፣ ጥራጥሬዎች አሉ፣ ማር አለ። የተለያዩ ዘርፈ ብዙ የሆነ ምርቶችን ያመርታል ማለት ነው። በየርሻው ከርከዴ እየተመለከትኩ ነው። እዛ ጋር ከርከዴ ሻይ ለምንድን ነው የሚጠቅመው? እሱ ለደም ግፊትም ለስኳር ይጠቅማል። ቫይታሚን ሲ ያለው በውስጡ ጉንፋን እንዳይዝሽ ያደርጋል። በጣም አሪፍ የሆነ አበባ ነው። አበባ ምርት ነው። ይሄ የአበባ ምርት ነው። በዚህ መልኩ እንደዚህ ይዘጋጃል። በሚነከረው ደግሞ በዚህ መልክ ይዘጋጃል ማለት ነው። ይሄ በጁስ መልክ መጠጣት ትቻያለሽ። አዘጋጅተሽ አፍልተሽ በቀዝቃዛውን መጠጣት ትቻያለሽ፣ በሙቁ መጠጣት ትቻያለሽ። ያው ሎሚ ይጣማል ስኳር ቢጠጣ ሞር ይጠቅማል ለህጻናትም ጉንፋን እንዳይዛቸው ይጠቅማል። በቀዝቃዛው ቢጠጡት ማለት በሙቁ የሚጎዳ ነገር የለው። የእናንተ ምርቶች ከኤግዚቢሽን ማዕከል በኋላ የት ማግኘት ይቻላል? ኪውንስ ሱፐርማርኬት ሁሉም ምርቶቻችን። አሁን እኛ ይሄ ፕሮሞሽን ስራም ነው እየሰራን ያለ ነው። ዋጋ ላይ ልዩነት ፈጥራቸዋል። እዚህ ስትገቡ አልጨምርም፣ እዚው በፋብሪካ ዋጋው ነው ያስገባ ነው ማለት ነው። እኛ ጨምረን አናውቅም። ወደ ኪውንስ ሲገባ ግን የተወሰነ ፐርሰንት ጭማሪ አስራ አምስት ፐርሰንት ጭማሪ ይኖረዋል፣ ከማምረቻ ወጪ ማለት ነው። ሰዎች እዚህ መጥተው እንዲገበዩ ምንት ያለሽ ያበረታታል። ምክንያቱም ከአምራቹ ያገኛሉ ቀጥታ የሆነ ሽያጭ ነው የሚያገኙት። ምክንያቱም አምራቾች እዚህ ጋር ሲገቡ በትክክለኛ ዋጋ ነው የሚሸጡት፣ የተጋነነ ትርፍ አይኖርም። ኤግዚብሽን ጥቅሞ ነው አምራችን ከተጠቃሚው ጋር ያገናኛል። ያ ነው በቃ ጥቅሞ ኤግዚብሽን እሱ ነው። መጪው የትንሣኤ በዓል ነው እና እንኳን አደረሳችሁ ማለት የምትፈልግ ሰው ካለ ኢትዮ አግሪ ሴፍት ሰራተኞች በሙሉ ለሚድሮክ ሰራተኞች እንኳን አደረሳችሁ ላለው መጪው በዓል እንዲሁም ለመላ ኢትዮጵያ እንኳን አደረሳችሁ ላለው ከዛ በመቀጠል ደግሞ ለቤተሰቦች እንኳን አደረሳችሁ ላለው አንቺም እንኳን አደረሰሽ። እናመሰግናለን፣ እንኳን አብራ አደረሰን። እሺ ቴንክ ዩ። በዚህ ኤግዚቢሽን ለየት ያለ ነገር የተመለከትኩት ምንድነው? የቦንዳ ልብስ ኤግዚቢሽን ማዕከል ውስጥ ገብቼ ለመመልከት ችያለሁ። እንደምታውቁት ታዋቂዋ ቲክቶከ ልዬ የቦንዳ ልብሶች ቤት ከፍታለች። እሱን ይዛ ዚ ገብታለች። እናንተም እየመጣችሁ ጎብኛት፣ ቆንጆ ቆንጆ እቃዎችን ታገኛላችሁ። የደህንነት ካሜራ መብራቶች፣ እንዲሁም ደግሞ ከእጅ ንክክ የሆኑ ለሆቴል የሚሆኑ መታጠቢያዎችን ለማየት ችያለሁ። እዚህ ለመግባት ቲኬታችሁን በቴሌብር መቁረጥ አለባችሁ። በቴሌብር ስትቆርጡ 10% ቅናሽ ይኖራችኋል። እንዲሁም ደግሞ የእጣው አሸናፊ ከሆናችሁ እችን የመሰለች ቆንጆ የኤሌክትሪክ መኪና ታገኛላችሁ። እዚህ ስትመጡ የራብ ስሜት ከተሰማችሁ የተለያዩ የምግብ አማራጮችን እየተዘዋወርኩ ለመመልከት ችያለሁ። ቀልቤን ግን የገዛው ሙሉ ብፌ በመቶ ሀምሳ ብር ብቻ የሚሸጥበትን አዳራሽ ለመመልከት ችያለሁ። እዚህ ምጡ ኑና እቃችሁን ሸምቱ እንዲሁም ደግሞ ተመገቡ ብዬ ቀናቀርባለሁ። በኤግዚቢሽን ማዕከል ውስጥ እየተዘዋወርን እንደምትመለከቱት እየጎበኘን ነው። አሁን ደግሞ የምንገኘው በተፈጥሮ እንጨቶች ብቻ በእጅ የሚሰሩ ቆንጆ ቆንጆ ቅርጻ ቅርጾችን እያየን ነው። እነዚህ እቃዎች የመጡት ሙሉ ለሙሉ ከጅማ ነው። በዋንዛ እንዲሁም ደግሞ በጽድ የተሰሩ ቆንጆ ቆንጆ ጌጣጌጦች፣ መቀመጫዎች በተለምዶ ደግሞ የኢቢኤስ ረከቦት በመባል የሚታወቀው ቆንጆ ረከቦት እዚህ ኤግዚቢሽን ማዕከል ጅማ ሳት ሄዱ ታገኛላችሁ። እነዚህን የመሳሰሉ የፍሩት ማቅረቢያዎች የቡና ማንከሽከሻ መቀበያው ማለት ነው። እንዲሁም የጀበና ማቶት ማቶት በቃንጫ ቀረ ማለት ነው። ጥበበኞች የሰሩት ቆንጆ የቤት ጌጥ እዚህ እንደተመለከትኩት ከሆነ ሁሉም የአይን አዋጅ ነው። የሚሆኑ የፈንዲሻ ማስቀመጫዎች ከእንጨት ብቻ የተሰሩ መክተፊያዎችንም ለመመልከት ችያለሁኝ። ኑና እዚህ ጎብኝ። አሁን ደግሞ ለየት ያሉ የውበት መገልገያ እቃዎች ቦታ ላይ እገኛለሁኝ። እንታወቅ አጸድ፣ ያባላለሁ። ምን አዲስ ነገር አለ? ብዙ አዳዲስ ነገሮች አሉ። ለምሳሌ ለምሳሌ ይህን ነገር ላሳይሽ ዘጠና ዘጠኝ ፐርሰንት ኦርጋኒክ ነው። ዋን ፐርሰንት ቫይታሚን ኢ ነው ያለው ለፊትም ለሰውነትም አገልግሎት መስጠት ይችላል። እዚህ ጋር እንደምታዩ ማለት ነው። ምን ያደርግልናል? አሁን ለምሳሌ ይህኛው ሬት ነው። ሰውነታችን ላይ ሳሙና ማያጸዳውን ባክቴሪያ ነው የሚያጸዳው። ለፊትና ለፊትና ለገላም ይሆናል። እስፔሻሊ ግን ለፊት አሪፍ ነው። ቡግር፣ ማዲያት፣ ሽፍታ፣ አላርጂክ ላለበት ሰው ሞር የተሻለ ቆንጆ ነው። እኔ አሁን ታጥቤ ነው የመጣሁት። በእኔ ቤት ንጹህ ነኝ። እስቲ እንሞክር። እሺ፣ እንሞክረው ትንሽ ይጂ በደንብ ስታሹ በሰከንድ ውስጥ ልክ እንደዚህ ሳሙና ማያጸዳውም በአይን የማይታዩ ደቂቅ ቀዳዳዎችን በመክፈት ቆሻሻችንን በዚህ መልኩ ማጽዳት ይችላል ማለት ነው። ይህን ሁሉ ጉድ ከኔ ነው ምታወጭ? ያው ይህንን ብትታጠቢ በሳሙና ባይዛ ወይ ምንም አይነት ባክቴሪያ አይወጣም። የላይኛው የቆዳ ታይፕሽ ንጹህ ነው። ይሄኛው እስከ ሶስተኛው የቆዳ ላየር በመግባት ባክቴሪያዎቻችንን የሞተ ዴድን ልክ እንደዚህ ማንሳት ይችላል። ሞሮኮ ባዝስቲ መግባት ሳይጠበቅብሽ ቤትሽ ውስጥ ነሽ እነዚህን ባክቴሪያዎች እንዲጸዱ ማድረግ ትችያለሽ ማለት ነው። አጽድተሽ ከጨረስሽ በኋላ በንጹህ ወይም ደግሞ በሶፍት መጥረቅ ትችያለሽ። በውሃ መለቅለቅ ሞር የተሻለ ነው። በውሃ መለቅለቅ አዎ። ደግሞ ጄል ነች የፊት ጄል ማለት ነው። እንደ ሰንስክሪንም መጠቀም ይቻላል ወይ ማለት ነው። ይህኛው አንደኛ ቆዳሽ ስሙዝ እንዲሆን ያደርጋል። በተፈጥሮ ሴንሲቲቭ ከሆነ ቆዳሽ ደግሞ 0.04% የቆዳ ውፍረትን መጨመር ይችላል ማለት ነው። የምን አገር ምርት ነው? ኮሪያ። ሜድ ኢን ኮሪያ ነው። ይሄ እዚህ ጋር ሜድ ኢን ኮሪያ ምን ያለው? ዋጋው 2500 ብር፣ 3000 ብር ነው የሚሸጠው። 500 ብር ባዛር ስለሆነ ለማስታወቂያ ማለት ነው። ሌላስ ምን አዲስ ነገር አላችሁ? ለማይገርኝ ትሆናለች በአንድ ፓወር ፓወር ሳትጨምር ያው ጭንቅላት ስለሆነ በአንድ ፓወር ብቻ እዚች ጋር ማሳጅ ማድረግ ትችላለች ማለት ነው። ይሄኛው አንጓ የሚባልበት ፓርት ላይ መጠቀም ትችላለች። ለምሳሌ እዚህ ጋር ማለት ነው። ይሄ እቃ ግን በሕክምና የተመሰከረለት ነው ወይም እውቅና ተሰጥቶ ፊዚዮቴራፒ ደስ ማሳጅ የምትደረግበት ማቴሪያል ይህ ስምንት አክሰሰሪ ይዞ ኦንላይን የሚሸጠው 16 ሺህ ብር ነው። ከዚህ 12 ሺህ ብር አራት ሺህ ብር ዲስካውንት አለ። እዚህ ቤት ላይ የጸጉር ወይም ደግሞ ለጺም የሚሆን ቆንጆ ቆንጆ ማሽኖችን ለመመልከት ያለን አሁንም እዚሁ ኤግዚቢሽን ማዕከል ውስጥ ነው የሚገኘው። እዚህ ጋር እንደምትመለከቱት ቆንጆ ቆንጆ የሆኑ የህፃናት አልባሳትን እየተመለከትኩኝ ነው። ጅንሶችን ነው እያየው ያለሁት። በሀገራችን ምርት የተመረቱ በጣም አሪፍ የሆኑ የልጆች ጅንሶችን አይቻለሁ። በተለይ ደግሞ ለልጆች እንደዚህ ማልበስ ስለምትወዱ እናት አባቶች ጥሩ አማራጭ ነው ብዬ አስባለሁ። ዋጋቸውም ቆንጆ ነው። ከዘጠኝ መቶ ብር ጀምሮ ጥሩ ጥሩ ልብሶችን እዚህ ብትመጡ ማግኘት ትችላላችሁ። እዚህ ጋር ደግሞ ለባል የሚሆኑ ለዳቦ ማቅረቢያዎች፣ እንዲሁም የእንጀራ ማቅረቢያዎችና የተለያዩ ቆንጆ ቆንጆ የቤት ውስጥ እቃዎችን ለመመልከት ችያለሁ። እንዲሁም የወንዶች አልባሳት፣ ጫማዎች፣ ቲሸርቶች እጅግ በጣም ቅናሽ በሚባል ዋጋ ኤግዚቢሽን ማዕከል ውስጥ ታገኛላችሁ። ለሴቶች ደግሞ እንደ አማራጭ ጌጣጌጦች፣ የእጅ ሰዓቶች፣ መነጽሮች። እዚህ ጋ ደግሞ እንደምትመለከቱት የሀገር ባህል ልብሶቻችን ይገኛሉ። እንግዲህ ለባህል ለብሶ አምሮ መቅረብ ነው። ለምርጫ በጣም እስኪቸግራችሁ ድረስ ቆንጆ ቆንጆ የህፃናት ጫማዎች አሉ። አሁን ደግሞ ሶሻል ማኒፋክቸሪንግ ተገኝተናል። እንታወቅ ዲቦራ እባላለሁ። ምን አዲስ? ሁሉም አዲስ ነው እንደምታየው። ምን ላሳይሽ? የገላ ሳሙና ሁለት አይነት አለን፣ ይህና ይሄኛው ማለት ነው። ይህ ከሀገር ውስጥ ጥሬ እቃ ነው የተሰራው ይሄም ሶሻል ነው ይሄም ሶሻል ነው የሚባለው፣ እና ይሄ ደግሞ ከውጭ ይሄኛው ከውጭ ጥሪቃ ነው የተሰራው። ይሄ ደግሞ ከሀገር ውስጥ ጥሪቃ ነው የተሰራ። ከዛ ሶፍት ነሮች አሉ ነ ለቆዳችን ምን የተለየ ነገር ይሰጠናል? ይሄ ለቆዳችን እንትን ወዛም ድርቅ እንዳይል ታጥበሽበት። ይሄ ሳሙና ድርቅ ይላል አይደለ? በዚህ ግን ታጥበሽ ድርቅ አይልም። ሀይ ኮንቴንት ኦፍ ግሊሲሪን አለው ስለዚህ አያደርቅም እና ከፓልሞይል ነው የተሰራው። ከሳይ ሳሙና ደግሞ እነዚህም አሉ። ይሄ በጣም አሪፍ ሳሙናችን ነው፣ አልትራ ይባላል። ከዛ ሶሻልም አለን በአንድ ሊትር እና በአምስት ሊትር እዛ ጋራ በአምስት ሊትር አሉን። ለእቃስ የሚሆን ለእቃም አለ። ይሄኛው በሰባ መቶ ሰማያዊ ኤሜል አለ፣ በአምስት ሊትርም አለ። ሽታው የሎሚ ፍሌቨር ነው። ስታጥቢ እጅሽ እንዳይቆራረጥ ያረጋል እና በጣም አሪፍ ሳሙና ነው። ይቺኛዋ ዘጠና ብር ናት። አምስት ሊትሯ ደግሞ አምስት መቶ ሀምሳ። የሴራሚክ ማዝጃለን በጣም ቆንጆ የሴራሚክ ማዝጃለን። ይቺ በጣም አሪፍ ናት። ለዛገ ለሽንት ቤት ሴራሚክ ከሆነ ይቺን ጠብ እያደረግች ትንሽ ለረዥም ጊዜ መጠቀም ትችላለች። ግን ብረት ከነካ ከነካቺ ትዝጋለች። ለሴራሚክ ብቻ ናት። እዚህ ሀገር ነው ሁሉም፣ እዚህ ሀገር ነው የተመረተው። የሀይሌ ይሄ ነው ሀይሌ የሚያዘው። ይቺን በብዛት 13 ብር ከ50 ነው የምናሰራት። ሶፍቶችስ የውጭ ናቸው ኢምፖርትድ ናቸው። ኢምፖርትድ ናቸው። ይሄኛው ሃናን 200 ብር ነው የገበታ እቺ ናይስ አለች። እቺ ማለች 550 ናት። ብዙም አልጨመረም ዋጋቸው ኢምፖርትድ ስለሆነ ያው እና ደረሰኝ፣ በዛ ምክንያት ነው እንጂ ሌላ ምንም ፌር ነው ፕራይሱ ማለት ነው። ስለዚህ ከዚህ ኤግዚቢሽን በኋላ እናንተ ማግኘት የፈለገ እኛን ማግኘት የፈለገ ማከፋፊያ ሱቆች አሉን። አንደኛው ሰሚት ሀይሪል ስቴት ፊት ለፊት የተባበሩት አካባቢ፣ ሁለተኛው ደግሞ ጎፋ ኮንዶሚኒየም ውስጥ። መጪው የትንሳኤ በዓል ነው። እንኳን አደረሳችሁ ማለት የምትፈልግ ሰው ካለ በዚህ አጋጣሚ ሁሉንም የኢትዮጵያ ሕዝብ ቤተሰቦችን እንኳን አደረሳችሁ ማለት ፈልጋለሁ እና አመሰግናለሁ፣ አመሰግናለሁ። ይህንን ቪዲዮ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮመንት ማድረጋችሁም እንዳይረሳ። እዚህ ኤግዚቢሽን ማዕከል ላይ ልጆቻችሁን ይዛችሁ ለምትመጡ ወላጆች ምቹና ቆንጆ የሆኑ የልጆች መጫወቻ ቦታዎች አሉ፣ እንመልከት። ሄላዝ ቢዩቲን እዚህ ኤግዚቢሽን ማዕከል ውስጥ ለመመልከት ችያለኝ። እስቲ ደግሞ ከራሷ አንደበት እንስማ ነታወቅ እሺ ፍሬው እባላለሁ። ምን አዲስ ነገር ይዛቸዋል? ቤታችሁ ምን ምን አለው አዲስ ነገር? ሊፕስቲኮች አሉ፣ ፋውንዴሽን አለ፣ ሊፕላይነር ሁሉም እቃዎች አሉ ቤታችን ግለጭል። እቃችን አሜሪካን ሀገር ነው የሚመረተው። እዚህ በሀገረኛ ስሞች ናቸው ፋውንዴሽናችንም በሀበሻ እስኪን ተደርጎ በሁሉም አይነት የሀበሻ ከለሮች አሉን ማለት ነው። ኪላዝ የት ይገኛል አዲስ አበባ ውስጥ? አዲስ አበባ ውስጥ 4 ኪሎ አለ አምባሳደር ጋር መገናኛ ዘፍ መሽግ አለ። ሴንቸሪ ይጋማለን ደብረ ወርቅ ህንፃ ሜክሲኮ ጋር ከተለመዱ ብራንድ ኮስሞቲክሶች የእናንተን ቤት በዋጋ ምን ይለየዋል በዋጋ የሚለየው የኛ በሞክረሽ እዚህ ቴስት አርገሽ ነው የምትገዙ የሌሎቹን ቅም የኛ ግን በከለራችን በእኛ ከለራችን ነው እና እዚህ ቴስት አርገሽ ፋውንዴሽናችንም ቴስት አርገሽ ሞክረሽ ነው የማይሆን ከሆነ አትወስጂውም ማለት ነው ግን ቴስት አርገሽ ነው ሁሉን የምትወስጃቸው የቆይታ ጊዜ የሚባል አለ። ፋንዴሽኑ ቴስት አድርገሽ ቤት ቀቢና ካልከፈተሽ መልሰሽ ማምጣት ትችያለሽ፣ ይቀየርልሻል ማለት ነው። ሊፕስቲክ መነሻ ዋጋ መነሻ ዋጋ ሺ አምስት፣ ፋውንዴሽን መነሻ ዋጋ አራት ሺ ብር፣ ከፍ ሲል የለውም፣ አራት ሺ ብር ነው። ሱቃችንም እዚህ አራት ሺ ብር ነው። በጣም አመሰግናለሁ። ቴንክ ዩ። አመሻሽ ላይ ብትመጡ የሀገራችን ምርጥ የተባሉ ድምጻውያን ቆንጆ ቆንጆ ሙዚቃቸውን እዚህ መድረክ ላይ ያቀርባሉ። አዲስ ነገር እስከ ፋሲካ 2017 ኤክስፖ የተመለከታችሁትን ይመስል ነበር። ይህንን ቪዲዮ ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ብዬ ጥሪዬን አስተላልፋለሁ። ስለተከታተላችሁኝ አመሰግናለሁ። ቻው